በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት የእግዚአብሔር አብ ቤተሰቦች የመድኃኒታችን የኢየሱስ ክርስቶስ አማኞች የእግዚአብሔርን መንግሥት ከቅዱሳን ጋር ለመካፈል በእግዚአብሔር ቃል የተጠራችሁና የተመረጣችሁ ምእመናንና ምዕመናት እንደዚሁም ሕፃናት በያላችሁበት የዓለም ክፍልና ጥግ በያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን እስቆያችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በእድሜያችን ላይ ይቺን አዲስ ቀን ስለጨመረልን ለስሙን ክብርና ምስጋና ይድረሰው። ወረደ ሀቤነ ከመያይርገና ሀብ ሀገሩ ሰማ አርያማዊት ሀብ ሃሎ ወላዲሁ አባቱ ወደሚኖርበት ሰማያዊ ሀገሩ ያወጣን ከፍ ከፍ ያደርገን ዘንድ ወደኛ ወረደ። ሃይማኖት አበው ዘባስልዮስ ዘአንጾኪያ ምዕራፍ 96 ቁጥር 56። ይህ ባስልዮስ ዘአንጾኪያ የተናገረውን ምስጢር አስተውለን ስንመለከተው እጅግ ደስ የሚያሰኝ እጅግ ድንቅ መልእክት ያለው ነው። መድኃኒታችን ኢየሱስ ክርስቶስ ወደዚች ሞት ወደ ነገሰባት የጨለማ ዓለም ወደ ዝቅተኛዋ ስፍራ የወረደው እኛን ወደ ሰማያት ለማውጣት ከፍ ከፍ ለማድረግ ነው። እርሱ የእግዚአብሔር ልጅ የሰው ልጅ የሆነው እኛን የሰው ልጆችን የእግዚአብሔር ልጆች ለማድረግ ነው። እርሱ የሞተው በሞት ስርና ቁጥጥር ስር የነበርን እኛን ለዘላለም ሕያዋን ለማድረግ ነው። ሞቶ በስጋ ወደ መቃብር የወረደው የእኛን ሞትና የሞት ስልጣን እነሆ ድል ያደርገው ዘንድ ነው። የተነሳው ደግሞ ስለ እውነት ነው። አዎ የእኛ ህይወታችን እውን መሆኑ የአጢያት ስሬታችን እውን መሆኑ፣ የነቢያት ትንቢት የሐዋርያት ስብከት እውን መሆኑ የተረጋገጠው በመነሳቱ ነው። ደግሞም ወደ ሰማያት ያረገው እነሆ ስለ ክብራችን ነው። በመቅድመ ወንጌል አርገ ከመያለቡ ዕርገተ ጻድቃን በእርሱ የሚያምኑ የወዳጆቹ የቅዱሳንን ዕርገት እርግጠኛነት ያሳውቅ ዘንድ ወደ ሰማያት አድረገ ይላል። ስለ ዕርገቱ በመጽሐፍ ቅዱስ የተመዘገበውን ባለፈው ዓመት ስለተማማረን ነው። እንግዲህ ጌታችን ኢየሱስ ክርስቶስ እንዴት እንዳረገ የዕርገቱን ታሪክ በሐዋርያት ሥራ ምዕራፍ አንድ ከቁጥር ስድስት እስከ አስራ አንድ የሉቃስ ወንጌል ምዕራፍ ሀያ አራት ከቁጥር ሀምሳ እስከ ሀምሳ ሁለት ተመዝግቦ እናገኘዋለን። ስለ ዕርገቱም የተነገሩ ትንቢቶች አሉ፣ በብሉይ ኪዳን እነሱንም አስቀድመን አይተናል። በዋናነት እርሱ ስለ ዕርገቱ የተናገራቸውን ማየትም ይቻላል። አልቦዝ አድርገው ውስተ ሰማይ ዘይንበለ ዘውረደ ወልደ ጓልነ ውእቱ ነበር በሰማይ እነሆ ወደ ሰማይ ከወጣው በቀር በሰማያት የሚኖር የለም በሰማይ የሚኖረው እርሱ የሰው ልጅ ነው በማለት ለአይሁድ አለቃ ለኒቆዲሞስ ነግሮታል ዮሐንስ ወንጌል ምዕራፍ ሦስት ቁጥር አስራ ሦስት ከእርገቱ በፊት ለሐዋርያት ተስፋ ሰጣቸው እነሆ አባቴ የሰጠውን ተስፋ እስከምሰጣችሁ ድረስ እናንተ በኢየሩሳሌም ከተማ ቆዩ ብሏቸዋል የሉቃስ ወንጌል ምዕራፍ ሃያ አራት ቁጥር አርባ ዘጠኝ። አዎ መረጋጋት ያስፈልጋል። መፍራት መጨነቅ አያስፈልጋቸውም። በኢየሩሳሌም ከተማ ተረጋግታቸው አባቴ የሰጠውን ተስፋ እኔ እልክላቸዋለሁ አለው። እሱን ተረጋግታችሁ በሃይማኖት ጠብቁን ያላቸው ትዕዛዙ ደግሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ወንጌለ ማቴዎስ ምዕራፍ 28 ቁጥር 18 እስከ 20። እንግዲህ ዛሬ አሁን የምንነጋገረው የጌታችን የኢየሱስ ክርስቶስ ዕርገት ለእኛ ምናችን ነው፣ የሰጠን ጥቅም ምንድን ነው የሚል ነው። በእርሱ አማካኝነት በሰማይ ከእግዚአብሔር ጋር የመኖር ዕድል አግኝተናል። እንደ ምሕረቱ ባለጠጋ እግዚአብሔር በምሕረቱ ባለጠጋ ነውና ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆን ጊዜ ከክርስቶስ ጋር ህይወትን ሰጠን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ብሏል ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ ሁለት ቁጥር አምስት እስከ ሰባት እግዚአብሔር በምሕረቱ ባለጠጋ ነው ጌታችን ኢየሱስ ክርስቶስ የእኛን ስጋ ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ በቀኙ ለዘላለም ይኖራል፣ ከእርሱ ጋር ዕሩይ ሆኖ ይኖራል። በዚህም የተነሳ በእርሱ በጌታችን በኢየሱስ ክርስቶስ የምናምን ሁሉ እነሆ ከእግዚአብሔር ጋር በሰማያት የመኖር ድል አለን ማለት ነው። ሙታቸዋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ቆላሴስ ምዕራፍ ሶስት ቁጥር ሶስት በጌታችን በኢየሱስ ክርስቶስ የምናምን ሁሉ ለኃጢአት ለክቡ ነገር ለበደል ሙተናል። በዛ ፋንታ ለጽድቅ ለቅድስና ሕያዋን ሆነናል። ሌላው ሊቅ ደግሞ ምን አለመሰላቸው? እጅግ በጣም ማራኪ መልእክት ነው። ነጽር! ሃባይ መካና ይረጋ ለቤተ ክርስቲያን ዘከመ ኩለንታዊ እቲ ሰሐባ በጥበብ እምሎአል አካሉ የሆነች ቤተ ክርስቲያንን እንዴት ወደ ላይ እንዴት ወደ አለ ከፍታ እንዳወጣት ተመልከት። ከከፍታ በጥበብ ወደ ላይ ሳባት ይላል ዮሐንስ አፈወርቅ፣ ሃይማኖተ አበው 67 ቁጥር 39። ወከመዝ አረጋ ሀበለልና አቢ ወደ ታላቅ ከፍታ አወጣት። ወለዝንቱ ዘውእቱ እምኔነ አንበሮጅ በመንበር ከኛ የተዋሃደውን ስጋንም በጌትነት ስልጣኑ በአምላክነት ስልጣኑ ላይ አስቀመጠው። ወለነኒ አዲስ አበነ ለቤተ ክርስቲያን እግዚአብሔር አብው በከውይኖቱ ርዕሰ ዚያነ የክርስቲያን ወገኖች የሆንን እኛንም ራሳችን በመሆኑ ወደ እርሱ ሳበን። እስመ ውስተመካና መሃንዶ ርዕስ እየ አካል ራስ ካለበት ቦታ አካል ሁሉ ይኖራል እና ሃይማኖት አበውዘ ዮሐንስ አፈወርቅ ምዕራፍ ስሳ ሰባት ቁጥር አርባ እንግዲህ ራሳችን ኢየሱስ ክርስቶስ፣ እኛ አካልው ራሳችን የሆነው ኢየሱስ ክርስቶስ በሰማያት ከአብና ከመንፈስ ቅዱስ ጋር በእሪና ይኖራል። እኛም የእርሱ አካል እንደ መሆናችን መጠን ራሳችን ኢየሱስ ክርስቶስ ካለበት እንኖራለን። እርገት ማለት ይሄ ነው። አርገ እግዜነ ከማያለቦ እርገተ ጻድቃን ጌታችን ኢየሱስ ክርስቶስ አዋርያት ይው እያዩት ወደ ሰማይ ከፍ ከፍ ያለው በእርሱ ያመኑት ምእመናን እንደሚያድርጉ ያረጋግጥ ዘንድ ነው አለ መቅደመ ወንጌል። እውነት ነው ሐዋርያት እያዩት ወደ ሰማያት ከፍ እያለ ሄደ እርሱ እኮ ወደ ሰማይ የሚወጣ ከሰማይ ወደ ታች የሚወርድ ሲሄድ የሚታይ ሲመጣም የሚታይ ወደዚህ የሚመጣ ወደዛ የሚሄድ አይደለም እኮ እሱ እኮ በሁሉ ቦታ በመላትና በስፋት ያለ ነው ነገር ግን የእኛን ከፍታ ያረጋግጥ ዘንድ ደቀ መዛሙርቱን ወደ ቢታንያ ተራራ ይዞ ወጥቶ እዛም ከባረካቸው በኋላ ከመካከላቸው ወደ ሰማያት ወጥ እነሱም ዓይኖቻቸውን ከፍ አድርገው ያዩት ነበር፣ በደመና እስከሚሰወር፣ በክብሩ ደመና እስከሚሰወር ድረስ ያዩት ነበር። ይህን የሚያደረገው የእኛን ከፍታ፣ እኛ በእርሱ የምናምን ሁሉ ከእርሱ ጋር የመኖራችንን ጥበብ ይገልጽልን ዘንድ ነው። ስለዚህ ወረደ ሀቤነ ከማያይርገነ ሀባ ሀገሩ አርያማዊት ሀባ አሎ አቡሁ የባህሪ አባቱ እግዚአብሔር አብ ወደሚኖርበት ሰማያዊ ሀገሩ ያወጣን ወይም ከፍ ከፍ ያደርገን ዘንድ ወደ እኛ ወረደ አለ ባስሌዎስ ዘአንጾኪያ። ይህ ነው ምስጢር፣ ይህ ነው ምስጢር። በእርሱ በእግዚአብሔር ልጅ መሄድ፣ መምጣት መውረድ፣ መውጣት፣ መግባት፣ መውጣት የለበትም። ሁሉ በእጁ ሁሉ በደጁ ሁሉ በፊቱ ነው። ታዲያስ ወደዚች ምድር የመጣው እኛ በዚች ምድር የነበርን በእርሷ ምንን በሰማያት እንኖር ዘንድ ነው። እራሱን ያለ መጠን ዝቅ ዝቅ ያደረገው እኛን ከወርደት ለማዳን ነው። ስለዚህ ይሄ ገብቶን ልናገለግል ይገባል። ስለ ጌታችን ስለ ኢየሱስ ክርስቶስ ዕርገት መታሰቢያ ይህን ያህል ከተነጋገርን ይበቃናል። አምላካችን እግዚአብሔር የክብሩ ተሳታፊዎች አድርገን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሐዱ አምላክ ለዓለም ወለዓለመ ዓለም ይቆየን። እግዚአብሔር በያላችሁበት ይባርካችሁ። ይህንን እዚህ አንድ ክፍል ውስጥ ሆኜ የነገርኳችሁን እናንተ ደግሞ ሰብስክራይብ ሸር ላይክ በማድረግ በመላው ዓለም ለሚኖሩ የእግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንድታዳርሱ በእናታችን በቅድስት ድንግል ማርያም ስም አሳስባቸዋለሁ። እግዚአብሔር ይባርካችሁ።